ይሄ ፓስፖርት ኢቃማዬንና ቪዛዬን በምክንያት ነው ያቀረብኩላችሁ። ሰላም ጤና ይስጥልኝ። ውድ የተንቢት ዩቲዩብ ተመልካቾቼ በሙሉ ሰላማችሁ ብዘት ይበልልኝ። አንዳንዶቻችን በህገወጥ መከራ፣ ስቃይ፣ ፈተና ያ ሁሉ እንግልልት አልፈን እንመጣና ሳውዲ አረቢያ። ከዛ ሳውዲ አረቢያ ከገባን በኋላ እንግዲህ አንድ አመት አልከሰራን በኋላ ከሰዎች ጋር እንተዋወቃለን ደላላም ቤት ምንም ቤት ምንም ቤት ኢጃዛ ቅብርጥሴ ከሚስ ጁማ እየተባባልን እዛ ስንንዘላዘል ይታያል ማለት ነው። እዚህ ጋር አሁን የምታያቸው ቪዲዮዎች ያው በምክንያት ነው ፓስፖርቴን ይቃማይን ቪዛዬን ያሳየዋቸው መጨረሻውን ልነግራችሁ ነው። ለሌላ ነገር አይደለም። ሶሪ እዚህ ጋር አሁን እነዚህ ልጆች ይሄ ሁሉ መከራ ይሄ ሁሉ ስቃይ ይሄ ሁሉ እንግልልት አልፈው ሳውዲ ከገቡ በኋላ እንግዲህ ሳውዲ ከገቡ በኋላ እዩ፣ እንዴት እንደሚሆነው። ይሄ ኢጃዛ ቤት ነው እንግዲህ ሺሻ ሲነፋ፣ እዚች ጋም እንግዲህ ያው እዚህ ጋ ስትላላ ሲታያል። እንግዲህ ሶሻል ሚዲያ ማለት ይሄ ነገር ማስተማሪያ ነው፣ መማሪያ ነው። እዩልኝ ነው ይወቁልኝ ነው። ምንድን ነው ማለት፣ ሁላችንም የምናደርገው ነገር ነው። በቤታችን ከባላችን፣ በጓዳችን፣ ባልጋችን። ግን እንደዚህ ሶሻል ሚዲያ ላይ አግባብ ነው? ጓደኞች ይሄ ነገር ቤተሰቦችሽ ያዩታል፣ እህት ወንድሞችሽ ያዩታል፣ ነገ ልጆችሽ ያዩታል። እሱ እኮ ይንቅሻል፣ እሱ ይንቅሻል። ላንቺ ቦታ የለውም። እዚህ ጋር ይቅርታ አድርጊልኝና፣ እንዲ እንዲህ አይነት ሴት ትናቃለች። በወንድ ልብ ሴት ልጅ ጀግና ስትሆን ቆፍጠን ያለች ኩሩ ሰራተኛ ስትሆን ሁሉም ወንድ ይፈልጋታል። ሁሉም ወንድ የኔ የኔ የኔ የኔ ነው ሚሏት። አላማ ያለች ስትሆኝ፣ ጀግና የሆንሽ ሴት ስትሆኚ፣ ቆፍጣና ሴት ስትሆኚ፣ ሰርቶ አደር ገንዘብ ምታገኚ የሆንሽ ሴት ስትሆኚ፣ እቺ ሴት ለትዳር የምትሆናት እቺ ሴት ለወደፊት ህይወቴን ዚህ ትመራልኛለች ልጆቼን እኔን ቤቴን ይልና ይመርጥሻል። እንደዚህ ግን ተነጥፈሽ እየተልከሰከሽ እሱ ራሱ ይንቅሻል። የሚፈልገውን እስኪ ያገኝ ብቻ ነው። ይቅርታ አድርጉልኝና እስኪ ሸከሽካት ነው ወይ አንዴ ወይ ሁለቴ። አንዳንዶቻችን አንድ ወር ሙሉ ማዳም ቤት እንሰራለን። ከዛ ሁለት ሺ ብር ይዘን እንመጣለን። አንድ ክላስ እንከራያለን በአምስት መቶ ብር፣ ሺ አምስት መቶ ብር ይተርፈናል። አንድ ሺ ብሩ ለሆነ ነገር እና አምስት መቶ ብር የዛን ብልጭልጭ ብልጭልጭ ብልጭልጭ እናደርገውና ከዛ አንዱን ከደላላ ቤት የኔ ማር የኔ ፍቅር ያለሽን ትጎትችዋለች። ከዛ ለሱ ሀዲያ እሽሞ ምናምን ገለመኔ ከዛስ በኋላ ይሸከሽካታል። አንድ ሳምንት ከሷ ጋር ይራገብና ከዛ እሷ ማዳሟ ቤት ስራ ትሄዳለች። ከዛ በኋላ እሷ ደግሞ ቀጣዩ ሴት ያመጣል። ገባችኋለን? እሷ መዳም ቤት ለስራ ስትሄድ ሌላዋኛን ደሞ ሴት ያመጣል። እሷ በአንቺ በገዛ ሽው አልጋ አንቺ በተከራየሽው ቤት አንቺ ማዳም ቤት አንድ ወር ሰርተሽ እስክትመጪ ድረስ እሱ ከሌላ ሴት ጋር እየጋለበልሽ ይጠብቅሻል። ከዛስ በኋላ ያቺ የራሷ ቤት ይኖራታል፣ ያቺ የራሷ ተከራይታ ይኖራል። እሱ ምን ይልሻል? ስራ ልሄድ ነው ለአንድ ሳምንት ስራ አግኝቻለሁ ብሎ ያቺኛዋ ሴት ጋር ሄዶ ሲጋልብ ይኖራል። ስለዚህ ወንዱ ዘንጦ ማለት ነው፣ ሴቶች እያለበሱት እያበሉት ቤት ተከራይተው እያጠጡት ማለት ነው ይኖራል። ወንዱ ማለት ነው ምንም ሳይሰራ ምንም ሳይሰራ ይሄ ሁሉ በሴት ገንዘብ ማለት ነው። አልፎ ተርፎ እንዲያውም ሁለት ሶስት ሴቶች ይሆኑለታል። እንዲያውም ማለት ነው ለሶስት ያገቡታል። አንዱን ወንድ ለሶስት ጥዋሌክን አንዱን ወንድ ለሶስት ሴት ይተዋወቃሉ እኮ ሲያስጠሉ እኮ አይዘገነናችሁም? ግን ገና ሳስበ ራሱ ነዘረይ። ምን አይነት አእምሮ ነው ግን ያላቸው። እኛ ለእናታችን ቤት እንገዛልሻለን፣ ቤት እንሰራልሻለን፣ መሬት እንገዛለን፣ የእርሻ መሬት የወተት ላሞች እንገዛልሻለን እናቴ ብለናት፣ ለአባታችን የእርሻ በሬ እንገዛልሃለን፣ አይዞህ አባቴ፣ ባጃጅ እንገዛለን ብለን፣ ለወንድሞቻችን የሆን ነገር አስበን አልመን ሱቅ እንከፍታለን ብለን ብር ይዘን እንመጣለን ብለን አረብ ሀገር መተን እንዲህ አይነት ግን ስንልከሰከስ ምን አይነት አይምሮ ነው ያለን? እሺ ማማ ተዩ በቃ ተዩ። ስለ ልክስክሱ ስለምኑ አረገሽ። በአጋጣሚ እንግዲህ የተሸጎረች ሴት ማርገዙ አይቀርም። አርግዘሽ እሱ በህግ ወጥ ነው የመጣው ወይንም አንቺ በህግ ወጥ ነው የመጣሽው በአጋጣሚ ፖሊስ ይይዝሻል። ከዛስ በኋላ እስር ቤት ስትገቢ እስር ቤት ስትገቢ የምትወልጁ እስር ቤት ነው። የልጅ ሽጣ ፈንታ ምንድን ነው የሚሆነው? እስኪ ንገሪ። የልጅ ሽጣ ፈንታ ምንድን ነው የሚሆነው? ይሄን ንገሪ የወለድሽው ልጅ፣ እሺ ሁለት ሶስት ልጅ አለሽ ይባል። እሱ በአጋጣሚ ፖሊስ የያዘው በስራ ምክንያት ወይንም ምክንያቱም ነገርኳቸው፣ ይቃማ የለውም ፓስፖርት የለውም ቪዛ የለውም በህገ ወጥ ነው የገቡት። ስለዚህ አንቺ ሶስት ልጆች ካሉሽ እሱ እስር ቤት ሲገባ ምንድን ነው ጣፈንተው፣ ምንድን ነው የሚሆነው? ምን ሊሆን ይችላል? ምንድን ነው ማድረግ ያለበት? አንቺ ምንድን ነው ማድረግ ከነዚህ ሶስት ልጆችሽ ማቁል ማቁል? እሱ እስር ቤት ከገባ ቤት ኪራይ ከፍለሽ ሶስቱን ሁለቱን ልጆችሽን የምታበዩ የምታጠጪው ራስሽን የምትችው ልጆችን የምችይበት ገንዘብ አለሽ? እስኪ ንገሪኝ። ኢትዮጵያ ልልካቸው ነው በይ፣ ኢትዮጵያ መላኪያው ገንዘብ አለሽ እንዴ እ እስኪ ነገሬ ከአምስት አመት በታች አንድ ህጻን ልጅ አራት ሺ ብር ነው የሚላከው። ከአምስት አመት በታች ከሆኑ አራት ሺህ ብር ነው የሚያስከፍሉት። ኬታ አባሽ ነው የምታመጭው? እስኪ ንገሪ። ስራ ለስራ በቲ ልጆችሽን ማን ነው የሚጠብቀው? ማን ነው የሚጠብቀው? ማን ነው ያንቺ ልጅ ቁጭ ብሎ ሞግዚትነት የሚቀመጠው? ስራ እንኳን ለስራ ማዳን ቤት ልቀጠር በቲ ባልሽ ስር ቤት ነው እንዴት ነው የምታርገው? ለምንድን ነው የማታስቡት? ህጋዊ ብትሆኑ እሺ፣ ህጋዊ ያልሆነችሁበት ህጋዊ እንዳልሆናችሁ በምን እንደሆነ ታ ህጋዊ አንድ ሰው 10 ሺህ ሪያል ይከፍላል። ህጋዊ በአንድ አመት 10 ሺህ ሪያል ህጋዊ ሆነው ለመኖር ስለዚህ ህገ ወጥ ነው ነው የሚኖሩት። በአብዛኛው ከመቶ ሰማንያ ፐርሰንቱ ህገ ወጥ ነው ነው የሚኖሩት። ምክንያቱም 10000 ሪያል በአመት ኬት ያመጣሉ። ኬት ያመጣሉ። ጥሩ ስራ ያላቸው የራሳቸው የሆነ በፊት የመጡ የቆዩቱ ናቸው። ስራ ስላላቸው 10000 ሪያል ለልጆቻቸው ለሚስታቸው፣ ለነሱ 40000 50000 ከፍለው በአመት ይኖራሉ። አብዛኛው ግን ከመቶ ሰማንያ ፐርሰንቱ ህግ ወጥ ናቸው። ምክንያቱም 40000 ብር በአመት ውስጥ የሚከፍሉት ገንዘብ የላቸውም። አይደለም አርባ ሺህ ብር ለይቃማ ሊከፍሉ ይቅርና ሰርተው ራሱ አርባ ሺህ ብር አያገኙም በአመት። ስለዚህ ህገ ወጥ መሆንን ይመርጣሉ። ያ ደግሞ መሆን የዚህ ሀገር ሹርጣ ወይንም ፖሊስ አባቴ አይንህ ላይ ነው የሚያውቀው አይንህ ላይ። እና ጓደኞቼ፣ ከዚህ ሁሉ ለምንድን ነው በህገ ወጥ ምንምጣ በህጋዊ ምንምጣ ሰርተን ገንዘብ ይዘን ሀገራችን ገብተን የሚወደንም ከሆነ አብሮን ገብቶ የሆነ ነገር ሰርተን የራሳችን ትዳራችን መስርተን እንኖራለን። እዚህ ሀገር ትዳር መመስረቱ ምንድን ነው ፋይዳው? እውነት ጓደኞቼ ምንም ፋይዳ የለውም። እውነት አትሸወዱ። አትሸወጂ ደግሞ ይሄ ባል ይሆነኛል ብለሽ ይዘሽ የምትሽኮረመሚው ማለት ነው። አይሆንሽም። ነገርኳችሁ። ወንድ ልጅ የሚፈልጋት ሴት ጠንካራ ሴት ጀግና ሴት ሰርቶ አደር ሴት ቤቷን ልጆቿን እሷን እሱን የምታስተዳድር ጠንካራ ሴት ነው የሚፈልገው ወንድ ልጅ ሴትን ልጅ ለማግባት ሲፈልግ እንደዚህ ሺሻ ቤት የተልከሰከሽው እንደዚህ በየሚዲያው ላይ ኦርማፕ ያደረገሽው አይፈልግሽም እመኝኝ አይፈል ይንቅሻል ሲጀምር ለሚስትነት አይፈልግሽም አንቺ ግን ብታረግዥ የሆን ነገር ብትሆኚ እዳው ለራስሽ ነው በዛ ላይ ደግሞ የዚህ የሳውዲ አረቢያ ሐኪም ቤቶች በብዛት ማለት ነው። ሴት ልጅ አምጣ መውለድ እየቻለች አመጣው ሲወልዱ 6 6500 ብር ነው የሚከፍሉት። አመጣው ሲወልዱ በኦፕራሶን ከሆነ ግን ከ10000 እስከ 15000 ሪያል ይከፍላሉ። ከ10 እስከ 15 ሺህ ብር ይከፍላሉ። ምን ያደርጓቸዋል? አምጠሽ መውለድ አትችይም ማኅፀንሽ ጠባብ ነውና ፖፕራ ሰው ነው የምትወልጂው፣ ይህን ያህል ገንዘብ ያስፈልግሻል ብለው ማህተብ አድርገው ወረቀት ይሰጧታል። ልትወልድ አንድ ወር ሲቀራት እና እቺ ልጅ ኬት አባቷ ነው የምታመጣው 16 ሺህ ብር? እስኪ ንገሩኝ። አንደኛ አንድ አንድ አንድ ሴት ልጅ እርጉዝ ሆና ስራ ትሰራ። ማዳም እኔ እርጉዝ ብሆን ማዳም ስራ አትቀጥረኝም። ስለዚህ አርግዤ ባለው በታይም ጓደኞቼ ናቸው የሚያበሉኝ፣ የሚያጠጡኝ፣ የሚያግዙኝ። ሆብዙም፣ ሩዙም፣ ዘይቱም ይሰጡኝ። የቤት ኪራይም ተዋቶም ተለምኖም ተከፈለልኝ። መውለጃው ገንዘብ ግን ኬት ነው የሚመጣው? ኬት ነው የሚመጣው? መውለጃው ገንዘብ የዚህን ነገር ትነግሩኝ ያላቸው። ለምን አናስብም? መውደቂያችን ለምን እኛ የመጣ ነው እኮ አረብ ሀገር እዚህ ሀገር ልንሰራ ነው፣ ገንዘብ ለማግኘት ነው። ልናገባ አይደለም፣ ልንወላልድም አይደለም፣ ከማንም ወንድ ልንራገጥም አይደለም። ትሰሚያለሽ እህቴ፣ መጨረሻሽ አያምርም። እንደው እከካም ሆነሽ ቤተሰቦችሽም ሳትሆኜ፣ ለራስሽም ሳትሆኜ የሀገር ሸክም ነው የምትሆኘው። አንቺም የወለድሻቸው ከዚህ ሁሉ ሀረብ ሀገር ስትመጡ ቆፍጠን ብላችሁ ማዳም ቤት ላባችሁን ጠባ አርጋችሁ ስራችሁን ሰርታችሁ ገንዘባችሁን ኢትዮጵያ ልካችሁ የራሳችሁ የሆነ ነገር መክፈት መስራት አለባችሁ እንጂ እዚህ መታችሁ እንደዚህ መጋለብ፣ እንደዚህ መልከስከስ በጣም አስቀያሚ አስጠያፊ ነገር ነው፤ ለአይንም ለጆሮም ይሰቀጥታል። እነዚህ ቪዲዮዋቸውን ቤተሰብ ሲያየው ምንድን ነው የሚለው እናት አባቶች ሲያዩት ምንድን ነው የሚለው አባዬ የመሬት እገዛልሃለሁ ብለን መተን እናቴ የወተት ላሞች ገዛልሻለሁ ሀብታም አረግሻለሁ ልብስ እገዛልሻለሁ ብለን መተን እዚህ ስንመጣ አይምሯችን ዳይሜጅ የሚሆነው ለምንድን ነው ምንድን ነው የምንሆነው መጥፎ ጓደኛ አትቀላቀሉ ራቋቸው ጓደኞቻችሁ ከሆኑ? እኔ ልንገራችሁ፣ አንድ ጓደኛ ሺሻ የምታጨስ ከሆነ ደላላ ቤት የጃዛ ቤት የምታበዛ ከሆነ ልቀቂያት፣ ቢዚ አርጊው፣ ስልኳን ብሎክ አርጊያት። ካህያ የዋለች ጊደር ፈስ ተምራ ትገባለች። ጠንካራ ብርቱ፣ የሆነች በስራ የምታምን ጀግና ሴት ጓደኝነት መርጠሽ ያዣያት። አንቺም ልክ የሷን ታለንት ነው የምትጂው፣ አንቺም ልክ እንደሷ ነው የምትሆኘው። እያየሻ ትጠናከራለሽ እንጂ ብላሽ ከሆኑ ሴቶች ጋራ ርካሽ ከሆኑ ሴቶች ጋራ ጓደኝነት አትጀምሩ፣ አትጀምሩ። ጓደኝነት አይሆኗችሁም። ብላሽ ናቸው፣ በቃ አንዴ ተበላሽተዋል። ጠንካራ ሴት መርጣችሁ ጓደኝነት ያዙ። እዚህ ሀገር ደላላ ቤት ያገኛችሁትን ወንድ አታፋፍሶ ስራ የላቸውም አንቺ ማዳም ቤት ስትሄጂ እሱ ያችኛዋ ነው በተከራየሽው ቤት በገዛሽው ዋልጋ ላይ ሲሸጉራት ሳምንት ሙሉ የሚቆየው ስለዚህ ለወንድ ልጅ ቦታ አይኖረሽ ይሄ ወጋ ወጋ ሸክሸካ ብዙም አይመራችሁ የመጣ ነው ለስራ ነው የደሃ ልጆች ነን ቂጣ እንኳን በአግባቡ በልተን ያላደግን ልጆች ነን ስለዚህ መተን ስራችን ሰርተን ገንዘብ ይዘን ራሳችን ለውጠን ቤተሰቦቻችን ትንሽ እንኳን ጎንበስ ካሉበት ቀና አድርገናቸው ሀገራችን ገብተን የኛ የምንለው ወንድ አለ። በቃ ለእኛ የተጻፈልን ወንድ አለ። ያ ደግሞ እንዲሆን ራስሽን ጠብቀሽ መኖር አለበሽ። ስደትን ወቂበት፣ ስደት አይጠቀምብሽ፣ አንቺ ተጠቀሚበት ስደት። በነገራችን ላይ ሳውዲ በቃ የዛሬ አመት ኢትዮጵያ ሂጅ፣ ከዛ ኮዌት ትሄድና ሶስት አመት አራት አመት እሰራለሁ ብለን አላማ ምን ይዝ ልጆች አለን። ይሄ ርካሽ አላማ ነው። ይሄ የስኬት እንቅፋት የሆነ አላማ ነው። አላማ ቢስ ነሽ አንቺ። ተመልሼ መጥቼ እኮ ሰራለው ዱባይ እሰራለሁ የምትይ የምትይሴት አላማ ቢስ ነሽ። አሁን ምን እያረክሽ ነው? አሁንም እኮ እየሰራሽ ነው። ለምን ገንዘቡን አታጠራቅሚውም? አሁን ያለው ወኔሽ፣ አሁን ያለው ጀግንነት፣ አሁን ያለው ጉልበትሽ ኩዌት ኢትዮጵያ ሄደሽ ኩዌት ደግመሽ ስትሄጂ ያለ ይመስልሻል? ሙትት ነው የምትይው፣ ሙትት እብድ ነው የምትሆኝው። እንዲያውም እብድ ትሆኛለሽ። ያሰብሽው ሁሉ አይሳካልሽም፣ ስኬታማ አትሆኝም። እንደዚህ አይነት አላማ መያዝ የለብንም ፈጽሞ። አሁን እየሰራን ነው ያለ ነው፣ ይህ ጉልበት ይህ ኃይል ይህ ስደት ይህ ጊዜያችን እንጠቀምበት፣ ገንዘብ እንያዝበት። ጓደኞቼ ብዙ ጊዜ ገንዘብ ትወጃለች ገንዘብ ትወጃለች ትሉኛላችሁ። አሁን እኔ ገንዘብ ወዳለው ሞደው የመጣሁት ስደት ገንዘብ ለመያዝ ነው። ድህነቴን ለማራገፍ ነው። ትንሽ አይኔን ለመክፈት ነው። የራሴ የሆነ ነገር ለመያዝ ነው። የራሴ የሆነ ነገር ለመክፈት ነው። የሀገር ሸክም እንዳልሆን የቤተሰብ የእናት የአባቴ ሸክም እንዳልሆን ነው። ገንዘብ ወዳድ ካልሆናችሁ ገንዘቡም አይወዳችሁም። ገንዘብ እምት አሁን እኔ አንድ ሴት ልጅ እጠላታለሁ። እኔ የጠላኋት እሷ ትወደኛለች እንዴ? አትወደኝም። እኔ የምወዳት ከሆነ ግን ትወደኛለች። አየሽ፣ ስለዚህ ገንዘብን ውደዱት። ስትወዱት ገንዘቡ ራሱ ይወዳቸዋል። ስለዚህ ገንዘብ ወዳድነሽ እያላችሁ ብዙ ጊዜ ስሜን እንትን ስትሉ ያለሁ አይኖ ብትሉኝ ምንም አይመስለኝም። አመሰግናለሁ። አዎ፣ ገንዘብ እወዳለሁ ገንዘብ እወዳለሁ የምወደው ለዓላማ ነው፣ ለእቅድ ነው፣ ለወደፊቱ ህይወቴ ነው፣ ለኑሮዬ ነው። ገባችሁ? ለማንኛውም ጓደኞቼ እንደነገርኳችሁ አብዛኛው እስር ቤት እየገቡ ያሉት ፓስፖርት የላቸውም፣ ሚቃማ የላቸውም፣ ህገ ወጥ ናቸው። ህገ ወጥ ደሞ ሆናችሁ እዚህ ሀገር መኖር አትችሉም። የሳውዲ ህግ አይቀበልም ህገ ወጥ ሰራተኞች ህጋዊ መሆን አለባቸው። ህጋዊ ለመሆን ደግሞ በአንድ አመት 10 ሺህ ሪያል መክፈል የሚያቅታቸው አላቸው። እነዛ እነዛን ደግሞ ይሄ ደላላ ቤት 10 ታ 10 ቦታ ከምትል ከሰከሱ ቆፍጠን ብለሽ ዝም ብለሽ ማዳም ቤት አንዱ ለ3 አመት ሰርተሽ ሀገርሽ ግቢ። በቃ አያስፈልግም። እዚህ ሀገር ትዳር ይዤ ባል አግብቼ ምናምን ያዙኝ ልቀቁኝ፣ ይሄ የሰነፍ ሴት አስተሳሰብ ነው። ይሄ ሰነፍ መሆን ነው፣ ስንፍና ነው። እኔ ልንገርሽ የአይምሮ ዘገምተኝነት ነው። በቃ ያ እንዳይሆን እንዳትጃጃይ ስራሽን ሰርተሽ አገርሽ ግቢ። የሚወድሽ ከሆነ እዚህ ጓደኛሽ ከሆነ አብሮሽ ይግባ፣ ኢትዮጵያ አብሮሽ ይምጣ ይስራ። አብራችሁ ስሩ፣ አብራችሁ ተለወጡ። ኢትዮጵያ ላይ ውለዱ፣ ተጋቡ፣ ከቤተሰብ ተዋወቁ። እዚህ ተጋብታችሁ እንኳን ስትኖሩ ቤተሰቦቻችሁ አይተዋወቁም። ነጊ ለቆሽ ይሄዳል። ሁለት ሶስት ልጅ ወልደሽ ማስተዳደር ካቃተው እርግፍ አርጎይተውሽና ጅዳ የሚባል ሀገር ይሄዳል። ጅዳ ከሆነ የሚኖረው ሪያድ የሚባል ሀገር ይመጣል። ደምዛውን ያጠፋል። ያኔ አንቺ ከልጆችሽ ጋር ትቸገሪያለሽ። ይሄ ሁሉ ለምን ይሆናል? ይሄ ሁሉ ለምን ይሆናል? ለምን ትጎሳቆ ያለሽ? ለምን የልጆችሽን እጣ ፈንታ ድፍን ጭልም ታደርግባቸዋለሽ? ለምን ለምን ሲባል በቃ እራሳችሁን ጠብቁ። ቆፍጠን በሉ። አትስጡ ከፍታችሁ እቃችሁን። የመጣ ነው ለስራ ነው፣ ስሩ። ዝም ብላችሁ አቦ ምን አይነት ነው? አመሰግናለሁ። ያማላደር ይወጋል። እዚህ ጋር ይወጋል። ስሜቱ ራሱ ስታስቡት ያማል። አመሰግናለሁ። ሰላማችሁ ይብዛል። ካስከፋችሁ ይቅርታ። ካስከፋችሁ አፉ በሎኝ የተሰማኝና እኔ በቪዲዮ ይዤ የቀረብኩት እናንተ ደግሞ ሀሳባችሁን በኮሜንት ላይ ጻፉ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ኮሜንት አድርጉ። አመሰግናለሁ። መልካም ቆይታ፣ መልካም ጊዜ። ጠንክሩ ሴቶችዬ፣ ጠንክሩ። ወዳችኋለሁ። ይሁን ለእናንተ ነው፣ ለምትመጣው ስደት፣ ለምትመጣው አዳዲሷ እህቶቻችን፣ ለታናናሾቻችን ነው። አትዘኑብኝ እሺ።